የጌታ ጸጋ ይብዛላችሁ። በቅዱሱ በረከት የተባረካችሁ ሁኑ። የእብራውያን የዕብራውያን መጽሐፍ ምዕራፍ አስር ከቁጥር 19 እስከ ሀያ አምስት እናነብና ትንሽ ነገር ተናግረን በጌታችን የተስፋ ቃል በጌታችን የእውነት ቃል ተነቃቅተን ታንፀን ወደ ጸሎታችን እንሄዳለን። ድምፄ ካልተሰማ ምልክት ልትሰጡኝ ትችላላችሁ። ከአስራ ዘጠኝ እስከ ሀያ አምስት አነባለሁ። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በሥጋው በኩል እንድንገባ ድፍረት ስላለን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 ወደ እግዚአብሔር በመረቀላቸው እግዚአብሔር መርቆ በሰጣቸው መንገድ ወደ እግዚአብሔር ስለ መቅረብ ይነግራቸዋል። እንቅረብ፣ ወደ እግዚአብሔር ለእኛ የተመረቀ መንገድ አለ። ወደ እግዚአብሔር የምንቀርብበት አንድ አዲስ መንገድ አለን። አንድ ሕያው መንገድ አለን። አንድ ቅዱስ መንገድ አለን። በዚያ መንገድ ወደ እግዚአብሔር እንቅረብ፣ ወደ እግዚአብሔር እንጠጋ ይላቸዋል። ወደ እግዚአብሔር እንቅረብ ይላል። ወደ እግዚአብሔር እንቅረብ። እዚህ ቃል ውስጥ ለእኛ እጅግ በጣም የሚጠቅሙ በጣም አተኩረን በጣም ተጠግተን ካየናቸው እንደሚገባ የሚያጸኑን የሚያንጹን እምነታችንን ሕያው የሚያደርጉ የሚሰራ የሚያደርጉ በክርስቶስ ላይ እንድንደላደል የሚያደርጉ በጣም ድንቅ የሆኑ መልክቶች አሉ። መልክቶች አሉ። በጣም ድንቅ የሆኑ መንፈሳዊ በረከቶች አሉልን፣ አሁን ያነበብኩት ክፍል ውስጥ ማለት ነው። እነዚህን በረከቶች በትንሹ እንመለከትና ከኛ ደግሞ ምን ይጠበቃል፣ እንዴት ነው መቅረብ ያለብን የሚለውን ደግሞ አይተን ወደ ጸሎታችን ቶሎ ብለን እንሄዳለን። አንደኛው ነገር አሁን ያነበብኩት ክፍል ውስጥ የተቀመጠልን በረከት የተመረቀ አዲስና ህያው መንገድ ነው። ይሄ መንገድ የተመረቀ ነው። ይሄ መንገድ መርገም የሌለበት ነው። ይሄ መንገድ እንደተባረከ የሚኖር ነው። ይሄ መንገድ አዲስም ነው፣ ሕያውም ነው። ሕያውም ነው። በብሉይ ኪዳን ለሰው ልጆች ወደ እግዚአብሔር መቅረቢያ ተብሎ ተለይቶ የተሰጠ ቦታም አለ። የሚያቀራርብ ተለይቶ የተሰጠ አገልጋይም አለ። ለመቅረብም ይዘው የሚመጡት ነገር አለ። የግድ ከነሱ መቅረብ ያለበት ነገር ነበረ። አሁን ያ አሮጌ ሆኖ ያ ተሽሮ ያ ቀርቶ አዲስ የተመረቀ መንገድ አምጥተን ልናስመርቀው የማያስፈልገን፣ ይመረቅልን ይባረክልን ልንለው የማያስፈልገን እግዚአብሔር ከዘለዓለም ዘመናት በፊት መርቆ ለሰው ልጆች የሰጠው ያስቀመጠው ያዘጋጀው አዲስ መንገድ ህያው መንገድ ይሄ መንገድ ጌታችን ኢየሱስ ክርስቶስ ነው። ንጹህ ነው። የተመረቀ ነው። መርገም ሌለበት ነው። እንደዚህ ማለት ደግሞ ያደርሰናል፣ አያደርሰንም ብለን የማንጠረጥረው ነው። እንሂድበት እንራመድበት እንጂ በሱ በኩል እንምጣ እንጂ እኛን ወደ እግዚአብሔር ማቅረቡ እስከ መቼም ሊጠረጠር የማይችል እውነት ነው ማለት ነው። አዲስና የተመረቀ ህያው መንገድ አለልን። አንድ በረከት ነው ይሄ፣ አንድ በረከት ነው ይሄ። የዱሮው መንገድ ጠመዝማዛ ነው። የዱሮው መንገድ ሰው በሰው በኩል ነው። ኃጢአተኛ በኃጢአተኛ በኩል ነው። ደካማ በደካማ በኩል ነው። የተረገመ ለራሱ መርገም ባለበት ሰው በኩል ነው። ዛሬ ደግሞ ደካማ በብርቱ በኩል ነው። የተዋረደ በከበረ በኩል ነው። የተሰበረ ስብራትን በሚጠግን በኩል ነው። ሀሌሉያ! ምንም ነገር ማድረግ የማይችል ሁሉም በሚችል በኩል ነው። ወደ እግዚአብሔር የሚቀርበው ማለት ነው። አዲስ የተመረቀ ሕያው መንገድ። ሁለተኛው በረከት ምንድን ነው? ደሙ ነው። የበጉ ደም ጌታ ለዘላለም ይባረክ። የበጉ ደም የበጎች ሳይሆን የበጉ የአንዱ የእግዚአብሔር በግ ደም፣ ስለ እኛ የፈሰሰ፣ ስለ እኛ መስዋዕት የሆነ በድግግሞች ሰዎች ተሸክመው የሚመጡትን ነገር ያስቀረ፣ ድካምን ያስወገደ ድካምን፣ ጭንቀትን፣ መከራን ያስወገደ የበጉ ደም አንድ ለሁሉም የሆነ አንድ ለሁል ጊዜ የሆነ የበጉ ደም አንድ በረከት ነው። ይሄ አምነን ነው እንቀርብበታለን እንጂ አናዘጋጀውም ማለት ነው። እግዚአብሔር ባዘጋጀው ባፈሰሰው የመሥዋዕት ደም አምነን እንጠጋለን እንጂ እኛ የምናፈሰው ደም የለም ማለት ነው። እግዚአብሔር በሰራው አምነን እንቀርባለን እንጂ እኛ የምንሰራው የለም ማለት ነው። የበጉ ደም የክርስቶስ ደም ሌላው በረከታቸው ነው። እየተነገራቸው ያለው ለእነዚህ ለዕብራውያን፣ እነዚህ ሰዎች ስንትና ስንት ዘመናት ወደ መቅደስ በግ ተሸክሞ የተመላለሰ የሰው ዘር ልጆች ናቸው። ደጅ ቆሞ ሲመለስ የከረመ ሕዝብ ልጆች ናቸው። ካህናትን ሲለማመጥ የነበረ ሕዝብ ልጆች ናቸው። ካህን እየሄደ ካህን እየመጣ አንዱ እየሄደ አንዱ እየመጣ የአንዱ ጸባይ ሌላ የሌላው ጸባይ ሌላ ሆኖ ሲያስቸግረው የኖረ ህዝብ ልጆች ናቸው። እነዚህ ዕብራውያን ይሄ ታሪክ የምነገራቸው ይሄ ቃል የምነገራቸው አሁን እኮ እንደሱ ያለ ነገር የለባችሁም፣ አንድ ለሁሉ በሆነ በዚያ ደም ነው የምትቀርቡት፣ በዚያ ደም ነው በእግዚአብሔር ፊት የመቆም የመቅረብ ድፍረት ያገኛችሁት እያላቸው ነው። ሀሳብ የለባችሁም፣ ጭንቅ የለባችሁም እያላቸው ነው። ይሄ ሌላኛው በረከት ነው። በረከት ነው የምንገባው በእንስሳት ደም ሳይሆን በበጉ ደም ነው። በክርስቶስ ደም ነው። ክብር ለእግዚአብሔር ይሁን። ሌላስ በረከት ምንድን ነው? እዚህ ውስጥ ያለው ካህናችን አንድ ለሁሉ አንድ ለዘላለም ነው። አንድ ካህን ለሰው ልጅ ሁሉ፣ አንድ ካህን ለዘመናት ሁሉ ነው የሚያገለግለው። እንዴት ነው እንደዚህ የሚሆነው? የማይሞት ስለሆነ፣ ሞት እንዲል አድርጎ የተነሳ ስለሆነ፣ ሞት የማያስፈራው ስለሆነ፣ ድካምና እርጅና የማያግደው የማይከለክለው ስለሆነ እዚ አለ፣ እዛ የለም የማይባል አንድ ሆኖ በሁሉ ቦታ የሚገኝ አንድ ሆኖ በአንድ ጊዜ የሁሉን ሰው ድምፅ የሚሰማ የሁሉን ሰው ፊት የሚያይ አንድ ሆኖ በአንድ ጊዜ በሁሉ ሰው ላይ እጆቹን ማሳረፍ የሚችል በዛችሁብኝ የማይል ተራረቃችሁ፣ ተጠጋግታችሁ ተቀመጡ ማይል ግማሾቻችሁ ነገ ኑ የማይል በቀጠሮ የማያመላልስ ወረፋ በዛ የማይል አንድ ለሁሉ አንድ ለዘላለም የሆነ ካህን ሃሌሉያ። የዚህ ምስጢር በጣም ይገርመኛል። እኔን በጣም ይገርመኛል። በጣም ይገርመኛል። ትናንትናም መጥታችሁ እሱን አግኝታችኋል። ዛሬም ስትመጡ እራሱ ነው፣ ሌላ ካህን የለም። ነገም ተመልቻሳችሁ ስትመጡ እራሱ ነው፣ ሌላ ካህን የለም። በማንኛውም ሰዓት የእግዚአብሔርን ዙፋን ተመልከቱ። እዚያ ቦታ የምታገኙት አንድ ካህን ነው፣ አንድ ካህን ነው። ይሄ ሌላው በረከት ነው። አንድ ለሁሉ አንድ ለዘለዓለም የሆነ ካህን አለን። ካህናት አይደሉም፣ ካህን ነው። አንድ ብቻውን ነው፣ ብቻውን መቅደሱን የሞላ ብቻውን መቅደሱን የሚያገለግል ብቻውን ሁሉንም ነገር ሙሉ አድርጎ ጥንቅቅ አድርጎ የሚያገለግል የሚሰራ ያለ ስህተት የሚያደርግ ለራሱ ስጋት የሌለበት እኔንም እኮ ሞት ያስፈራኛል የማይል እንደነዛኞቹ ገመድ እግሩ ላይ ማሰር የማያስፈልገው ቶሎ ወጣ ቆየ የማይባል ተሰምቶ ይሁን አልተሰማ ይሆን የማይባል ያቀረበው መስዋዕት ተቀባይነት አገኘ ወይስ አጣ የማይባል አንድ በእግዚአብሔር የተወደደ አንድ በአብ የተመረጠ ብቸኛ ካህን ለሁልጊዜ ለሁሉም ሰው፣ ይሄ ስላለን ወደ እግዚአብሔር ያለ ስጋት ያለ ፍርሃት እንቀርባለን ማለት ነው። ይሄ ሌላኛው እዚህ ቦታ የተቀመጠልን በረከታችን ነው፣ ካህናችን ሞት የማያሰጋው ነው። ሞት የማያስፈራው ነው። ከዚህ አልፈ ብትሄድ የሞት መልአክ ሊያገኝህ ይችላል የማይባል ነው። ሞትን የሻረ ነው። በእግዚአብሔርና በሰው ልጆች መካከል ተጋርዶ የነበረውን ነገር በደሙ በስጋው የቀደደ ያስወገደ ነው። መጋረጃን ያነሳ ነው። ልዩነትን ያስወገደ ነው። ካህናችን ካህናችን አያል ነው። በዮሐንስ ራእይ ውስጥ እንደተጻፈ ታርደሃልና፣ በደምህም ሁሉን ከነገድ ከቋንቋ ሁሉ ዋጅተሃልና ተብሎ የተጻፈለት እሱ ስለሆነ ወደ አብ ያለ ስጋት ያለ ፍርሃት እንቀርባለን። ይሄ ሌላኛው በረከታችን ነው። ክብር ለእግዚአብሔር ይሁን። ሌላኛው በረከታችን ነው ይሄ ይሄ ካህን ሰዎች በገነቡት መቅደስ ላይ ሳይሆን በእግዚአብሔር ቤት ላይ የተሾመ ነው። ሰዎች በገነቡት መቅደስ አይደለም እዚ ጋ ቅድስት፣ እዚ ጋ ቅዱሰ ቅዱሳን። ከዚህ መልስ ታቦት ከዚህ መልሲንቲን ከዚህ መልሲንቲን ተብሎ ክልል ክልል፣ መጋረጃ መጋረጃ። ምንድነው ይሄ? ክፍል ክፍል የተደረገበት ሳይሆን ለሁሉ ክፍት የሆነ አንድ መቅደስ፣ በእግዚአብሔር ቤት ላይ የተሾመ ካህን ነው። ጌታ ለዘላለም ይባረክ። ይሄ ሌላው በረከታችን ነው። ሌላው ምንድን ነው? እዚህ ቦታ ውስጥ ለእኛ ያለ በረከት ተስፋን የሰጠው የታመነ ነው ለእኛ ለአዲስ ኪዳን አማኞች ለአዲስ ኪዳን ደቀ መዛሙርት ተስፋን የሰጠው እሱ ፈጽሞ የታመነ ነው። የታመነ ነው። የታመነ ነው። የምንም የማንም ጥገኛ ያልሆነ ተስፋ የሰጠ ጥገኛ ያልሆነ ተስፋ፣ ምን ማለት ነው? ሰዎች ተስፋ ሲሰጡን በሁኔታ ላይ ተደግፈው ነው። በሁኔታ ላይ ተደግፈው አየሩ ሰላም ከሆነ እንመጣላችኋለን፣ እንረዳችኋለን ይላሉ። ጦርነት ካቆማችሁ፣ ቶክሲክ አቁም ካደረጋችሁ፣ ከፈረማችሁ ከዛሬ ጀምሮ እስከዚህ ያህል ጊዜ አገራችሁ ውስጥ የጥይት ድምፅ የማይሰማ ከሆነ እንመጣለን ይላሉ። ይሄ ለአፍሪካ የተለመደ ነው። ለደህንነታችን ዋስትና የሚሰጥ አካል ካለ እንመጣለን ይላሉ። አለ አያችሁ፣ ተስፋ ሰጥተዋል። የሰጡት ተስፋ ግን የሆነ ነገር ጥገኛ ነው። በሆነ ነገር ላይ ተደግፎ ተመርኩዞ የሚቆም ተስፋ ነው። ያቺ ምርኩዝ ከሌለች ተስፋው ይወድቃል። ያቺ ምርኩዝ ከሌለች ተስፋው የለም፣ አይሞላም፣ አይፈጸምም። ገንዘቡ ከበቃን መንገዱ የጭነት መኪና የሚያስገባ ከሆነ ይላሉ። ሰዎች ተስፋ ሲሰጡ፣ እሱ ግን በምንም በማንም የማይደገፍ ነው። ማን ለእኛ የተስፋን ቃል የሰጠው? እግዚአብሔር። እሱ ቶክስ ካቆማችሁ እመጣለሁ አይልም፣ ቶክስ ሊያቆም ይመጣል። ሁከት ካቆማችሁ እመጣለሁ አይልም፣ ሁከትን ሊያስወግድ ይመጣል። አየሩ ጥሩ ከሆነ ነው የሚመጣው አይልም፣ አየሩን ጥሩ ለማድረግ ነው የሚመጣው። ማዕበል ከሌለ ነው የሚመጣው አይልም። ማዕበሉን ጸጥ ሊያደርግ ነው የሚመጣው። በእኛ ችግር በሆኑ እኛን ባስቸገሩ እኛን በገፉ እኛን እረፍት በነሱ እኛን የሞት ጣዕር ጩኸት ያስጨው ነገሮች ላይ እየተራመደ የሚመጣ ነው። ተስፋን የሰጠን የታመነ ነው የተባለው በዚህ ምክንያት ነው። አሞ ታሞ ቤት የማይውል የሆነ ነገር ችግሮት ከቀጠሮ የማይቀር የታመነ ክብር ለዘላለም ለስሙ ይሁን። በሰው ተፈጥሯዊ ሁኔታ ላይ እንኳን የማይደገፍ እነ አብርሃምን ተመልከቷቸው። እኛ እኮ ጊዜያችን አልቋል። ሳራ በሴቶች የሚሆን ልማድ ከእኔ ላይ ቀርቷል። ከዚህ በኋላ እኔ ስለ ልጅ ማሰብ አይችልም። በዓለም ደክሟል አርጅቷል። እንደዚህ ናቸው እነሱ። እግዚአብሔር ግን ተስፋ ሰጥቶ ስለነበረ በእነሱ ሁኔታ አልተደገፈም። የነሱን ሁኔታ ቀይሮ ተስፋውን ሞላው እንጂ። እስራኤላውያን በምድረ በዳ ሲሄዱ በሬ ከተገኘ ነገ ስጋ ትበላላችሁ አላለም። የበሬ ከገበያ ካልቆመ በሬዎች ገበያ ከመጡ ይገዛል፣ ነገ ትበላላችሁ አልተባለም። ሳይታረድ ትበላላችሁ፣ ደም ሳታዩ ትበላላችሁ በየደጃችሁ ላይ በሬ ሳይጣል አንገት ሳይቆረጥ ሳይታረድ ትበላላችሁ። ክብር ለጌታ ይሁን። በሰው ሁኔታ ላይ የማይደገፍ የሰውን ሁኔታ ተመርኩዞ ሳይሆን በልዕልናው የሚሰራ ሃሌሉያ። አዎ፣ እና አበላችኋለሁ ብሎ ዱቄት ስለታጣ ብሎ ቀርቶ አያውቅም መቼም ማለት ነው። እነዚህ በረከቶች አሉ። እዚህ ክፍል በትንሹ ማለት ነው። እያንዳንዱን እንናገር ብንል በጣም ረጅም ነገር እንናገራለን። ረጅም የሆነ ጥልቅ የሆነ ትምህርት ከዚህ እናገኛለን። እኛ እንዴት ነው የምንቀርበው? መቅረብ አለብን። ለመቅረብ እነዚህ ተስፋዎች አሉ፣ እነዚህ በረከቶች አሉ። በጣም የተመቻቸ ነው። በጣም የተሰራ ነው። የተደላደለ ነው መቅረቢያው መንገዱ፣ ሁኔታው፣ ኢንቫይሮመንት፣ ሁሉ ነገሩ የተሰራ እግዚአብሔር ጥንቅቅ አርጎ የሰራው ነው። እኛ እንዴት ነው መቅረቢያ ያለብን? አንደኛ ከክፉ ሕሊና ነጽተን ሕሊናችንን ንጹህ አድርገን ሕሊናችንን ከሚያቆሽሹ ነገሮች ተጠብቀን፣ ተጠንቅቀን ከክፉ ሕሊና ነጽተን ቦታውን አንብቡ፣ ይሄንን ይላል ከክፉ ሕሊና ነጽተን ክፋት ባለበት ህሊና በእግዚአብሔር ፊት መቅረብ አይቻልም። ክፋት ባለበት አስተሳሰብ በእግዚአብሔር ፊት መቅረብ አይቻልም፣ አይቻልም። ከክፉ ህሊና ነጽተን። ሁለተኛ ልባችንን ተረጭተን፣ ሰውነታችንንም በጥሩ ውሃ ታጥበን ይሄኛውን አንደኛ ቆሮንቶስ ምዕራፍ ስድስት ቁጥር አስራ አንድ ግልጽ ያደርገዋል። ምን ይላል? ከእናንተም አንዳንዶቹ እንደ እነዚህ ነበራችሁ ይላል። ከቁጥር አስራ አንድ በፊት የሌሎችን ሁኔታ በጌታ ያልሆኑትን ሰዎች ሁኔታ ይናገርና ከናንተም እኮ አንዳንዶቹ እንደነዚህ ነበራችሁ። ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል ተቀድሳችኋል ነጽታችኋል፣ ይላል። በምን? በአምላካችን መንፈስ በእግዚአብሔር መንፈስ። ይህ እንደዚህ በመንፈሱ ታጥበን ነጽተን ተቀድሰን ጸድቀን ወደ ቅዱሱ አምላካችን እንቀርባለን እንጠጋለን። ሌላስ እንዴት ነው የምንቀርበው? በቅን ልብ በቅን ልብ። እግዚአብሔር ቅን ልብ ይፈልጋል። ቅን ልብ ነገሮችን በአል አይደለም ወደ አዎንታ መተርጎም የሚችል ወደ አዎንታ በአዎንታ ማየት የሚችል ምንድን ነው የሚባለው? ምንድን ነው የሚሉት? አንድ ስለ ፔሲሚስቶች እና ስለ ኦፕቲሚስቶች ሲናገሩ ግማሽ ብርጭቆ ውሃ አድርጋችሁ ብታቀርቡ መልካም አስተሳሰብ ያለው ሰው መልካም እይታ ያለው ሰው እስከ ግማሽ ሙሉ ነው ይላል ምኑ ላይ ነው ማለት ነው አይኑ ያረፈው ያለው ነገር ላይ የተገኘው ነገር ላይ ያኛው ደግሞ አይ ከግማሽ በላይ እኮ ጎዶሎ ነው የለውም ይላል የሁለቱም አይኖች በብርጭቆ ላይ ሆኗል ትኩረታቸው ግን ያረፈው የዛኛው በተገኘው ነገር ላይ ነው፣ የዚህኛው ደግሞ በታጣው ነገር ላይ ነው። ቅኖች ያለችዋን መልካም ነገር ማጉላት ይፈልጋሉ፣ በእሷ እግዚአብሔር ሊያመሰግኑ ይፈልጋሉ። ቅኖች የሚያጉረመርሙበትን ሳይሆን የሚያመሰግኑበትን ነገር ይፈልጋሉ። ቅኖች የወንድማቸውን፣ የእህታቸውን ድካም ቀና ትርጉም ይሰጣሉ፣ ቶሎ ወደ ፍርድ አይቸኩሉም። ቶሎ አለ አይደለም ወደ ተስፋ ወደሚያስቆርጥ ነገር ወደዛ ሀሳብ ቶሎ ብሎ አይዘረጉም። ቶሎ ብሎ ወደዛ አይቸኩሉም። ቅን መሆን ያስፈልጋል። በቅልብ ከክፉ ሕሊና በመንጻት ቅልብ ከክፉ ሕሊና የመንጻት ውጤት ነው። እንደዚህ ነው የምንቀርበው ማለት ነው በእግዚአብሔር ፊት ቅኖች ሆነን ሌላ ምንድን ነው ከኛ የሚፈለገው? የተስፋችንን ምስክርነት መጠበቅ፣ አጥብቀን መያዝ፣ አጥብቀን መያዝ፣ ተስፋችን ሁልጊዜ በልባችን ውስጥ እንዲኖር ማድረግ፣ መኖሩን እያረጋገጥን መሄድ። ይሄ ነው የሚያስፈልገን እና እርስ በርሳችን ደግሞ እንተያይ ይላል። ቀኑ ሲቀርብ እያያችሁ አብልጣችሁን አድርጉላል። ይሄ ቀኑ ሲቀርብ የሚለውን አንዳንድ ኮመንታሪዎች ላይ አይቼ ያገኘሁት ምንድን ነው ሁለት አመለካከት አለ ይላሉ። አንደኛው ቀኑ ሲቀርብ ማለት የአይሁድ ቤተ መቅደስ የሚቃጠልበት እነዚያ መጥተው በሰባ ዓመተ ምሕረት የሆነው የሚያወድሙበት ጊዜ እየቀረበ ስለነበረ ያንን ለማመልከት ነው ይላሉ። ሌሎቹ ደግሞ ጌታ ኢየሱስ ክርስቶስ መምጫው መመለሻው ቅርብ ነው ብሎ ነው የሚያምኑት እሱን ነው ይላሉ። እና በጣም የቀረበ ትርጓሜ ነው ተብሎ የሚባለው ደግሞ ሁለቱንም ነው፣ ሁለቱንም ነው። የጌታ መምጣትም በጣም ለብዙ ዘመናት ሩቅ ነው ተብሎ የሚዘናጉበት አይደለም። ዛሬ ቢሆንስ ተብሎ መጠበቅ ያለበት ነው። ክርስቶስም ራሱ ያስተማረ እንደዚህ ስለነበረ ያስጠነቀቀ እንደዚህ ስለነበረ ይላሉ። ቀኑ ሲቀርብ እያያችሁ አብልጣችሁ ምን አድርጉ? መሰብሰባችሁን አድርጉ፣ መተያየታችሁን አድርጉ፣ መመካከራችሁን አድርጉ። አትጣጣሉ። ወንድምህን አትጣል፣ እህትህን አትጣል። ወንድምሽን፣ እህትሽን አትጣይ። ተፈላለጉ፣ ተጠያየቁ አትሰለቻችሁ ተፈላለጉ። አንዱ ከመካከላችሁ ሲዳከም አይዞ በሉ በርታ በሉ ተስፋ አትቁረጥ በሉ። ለምን? ቀኑ እየቀረበ ነው፣ ቀኑ እየቀረበ ነው። በቆ ሁሉ የተዘጋጀ ይሁን እያለ ነው ማለት ነው። ጌታ ለዘላለም ይባረክ እና እንደዚህ ያሉ በረከቶች ስላሉን ወደ እግዚአብሔር የምንቀርብበትም ሁኔታ በዚህ መንገድ ግልጽ ስለሆነ ይህን እንደ ቃሉ ራሳችንን አይተን ሁኔታችንን ተመልክተን ወደ ጌታችን በፍጹም እምነት በፍጹም እምነት የምንቀርብበት ጸጋ የምንቀርብበት መንፈስ የምንቀርብበት የጽድቅ ቅድስና የቅንነት ሕይወት ለሁላችን ይብዛ። ጌታ እግዚአብሔር አብዝቶ ይባርካችሁ። አጭር ነው እያልኩ ሳላስረዝም አልቀረሁም መሰለኝ። ተባረኩ። ወደ ጸሎታችን መሄድ እንችላለን። ጌታ ይባርካችሁ። አሜን።